ሰላም ጤና ይስጥልን አድማጮች ተመልካቾቻችን፣ ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎቹን ይዘን ቀርበናል። በቅድሚያ ማርስቶቹን። በኦሮሚያ ክልል በታጣቂዎች ተፈጸመ በተባለ አንድ ጥቃት የኦሮሚያ ክልል ዐቃቤ ህግ ሲገደል ሶስት ዐቃቤያነ ህግ ታገቱ። የኢትዮጵያን የወደብ ተጠቃሚነት ፍላጎት በርካታ ሀገራት እየተረዱትና ከጎኗ እየቆሙ ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። የፋይናንስ ቀውስ ያጋጠማቸው ሚዲያዎችን ለመታደግ የሚያስችል የመገናኛ ብዙኃን ፈንድ ሊቋቋም ነው። የኢትዮ ቴሌኮም የኤሌክትሪክ መኪና ጣቢያዎች አገልግሎት ከጀመሩ ወዲህ ከ165 ሺህ በላይ ተሽከርካሪዎች አገልግሎት ማግኘታቸው ተገለጸ። በሰሜን ኢራቅ የሚገኘው የተፈጥሮ ጋዝ ማውጫ ስፍራ በድሮን ጥቃት ተመታ። በምስራቅ ወለጋ በታጣቂዎች ተፈጸመ በተባለ አንድ የኦሮሚያ ክልል ዐቃቤ ህግ ሲገደል ሶስት ዐቃቢያነ ህግ ታገቱ። በኦሮሚያ ክልል ምስራቅ ወለጋ ዞን በጅማ አርጆ ወረዳ ከጅማ ወደ ነቀምቴ ለስራ መጓዝ ላይ የነበሩ የኦሮሚያ ክልል የአቃቢያነ ህግ ላይ በተፈጸመ ጥቃት አንድ አቃቢ ህግ መገዱ እና ሶስት ደግሞ ታግታ ያሉበት አለመታወቁ ተገለጸ። የኦሮሚያ ክልል አቃቢያነ ህግ ማህበር ፕሬዝዳንት አቶ ታደለ ንጉሴ ይታና እንደተናገሩት የኦሮሚያ ክልል አቃቢያነ ህግ የሆኑት ነጋሴ ከበደ፣ አለማየሁ መሰለ አዲሱ ለገሰና ይርጋ ለምትኩ ለመንግስት ስራ ህዳር 17 2018 ዓ ም ከጅማ ከተማ ወደ ነቀምት በመጓዝ ላይ ሳሉ በምስራቅ ወለጋ ዞን በጅማ አርጆ ወረዳ ሀራ በተባለች ቀበሌ ሲደርሱ ታጥቀው በጫካ ውስጥ በሚንቀሳቀስ ቡድን ቁጥጥር ስር ውለዋል ብለዋል። ይህ ድርጊት ከሰዓት በኋላ 9 ሰዓት አካባቢ መከሰቱን የገለጹት አቶ ታደሰ፣ ታጣቂዎቹ ዐቃቤያነ ህጎች ቁጥጥር ስር ከዋሏቸው በኋላ አቃቢ ህግ ነገሰ ከበደን በጥይት በመግደል የቀሩትን ሶስት አቃቢያነ ህግ አግተው ወስደዋል ሲሉ ተናግረዋል። የኢትዮጵያን የወደብ ተጠቃሚነት ፍላጎት በርካታ ሀገራት እየተረዱትና ከጎኗ እየቆሙ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። የኢትዮጵያን የወደብ ተጠቃሚነት ፍላጎት በርካታ ሀገራት እየተረዱትና ከጎኗ እየቆሙ መሆኑን የውጭ ጉዳይ ሚኒስቴር አሳውቋል። በስድስት ዋና ዋና ጉዳዮች ላይ ትኩረት ያደረገው የሳምንታዊ የውጭ ጉዳይ ሚኒስቴር መግለጫ ያለፉት ሁለት ሳምንታት ውጤታማ የዲፕሎማሲ ስራዎች መሰራታቸውን ተናግረዋል። የደቡብ እስያ ሀገራት መሪዎች ከአዲስ አበባ ጉብኝት፣ በአዲስ አበባ የተለያዩ ሀገራት ኤምባሲዎች መከፈት እና የኢጋድ መገናኛ ብዙሃን ባለሙያዎችን ሽልማት ጠቃሽ ናቸው። ሌላው ትኩረት የነበረው ደግሞ በዜጋ ተኮር ዲፕሎማሲ በተለያዩ አስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያን መመለሳቸውን የተመለከተ ነው። ቅድሚያ የተሰጠው የኢትዮጵያ የኮፕ ሰርቲቱ አዘጋጅ ከመሆኗ ጋር በተያያዘ ኢትዮጵያ የአረንጓዴ አሻራ ስራ ውጤትን ያስገኘ መሆኑን ማሳያ መሆኑን አምባሳደር ነቢያት ተናግረዋል። ቃል አቀባዩ የዓለም ሀገራት ኢትዮጵያ በአውሮፓውያኑ 2027 የሚካሄደውን ኮፕ ሰርቲቱ ጉባኤ እንድታዘጋጅ መመረጧን የአየር ንብረት ለውጥን ለመግታት ና ለመከላከል ለወሰደቻቸው የተግባር እርምጃዎች እውቅና የሰጠ መሆኑን ገልጸዋል። ቃል አቀባዩ ኢትዮጵያ በታዳሽ ኃይል ምንጭ ከፍተኛ ስራ እያከናወነች መሆኗን በኤሌክትሪክ የሚሰሩ ተሽከርካሪዎችን የማስፋት ስትራቴጂ መዘርጋቷን ንጹህና አረንጓዴ ከተሞችን ለማስፋት የተጀመረውን ስራ ለዓለም አቀፍ ጉባኤ አዘጋጅ እንድትሆን አስችሏታል ሲሉም አንስተዋል። የኢትዮጵያ ጉባኤውን ለማዘጋጀት መመረጧ በቀጣይም በዲፕሎማሲ መድረክ የበለጠ ተሰሚነቷ ወደ ላቀ ደረጃ የሚያሸጋግር መሆኑን በሰጡት መግለጫ አብራርተዋል። የኢትዮጵያ የመገናኛ ብዙኃን ምክር ቤት በገንዘብ ችግር ምክንያት ለመዘጋት የተቃረቡ መደበኛ መገናኛ ብዙኃን ለመታደግ ና የነጻ ሚዲያ ድምጽ እንዳይቋረጥ የሚያግዝ የመገናኛ ብዙኃን የገንዘብ ድጋፍ ቋት የሚዲያ ፈንድ ለማቋቋም የሚያስችል ሰፊ ውይይት ማካሄዱን አስታወቀ። የሚቋቋመው ፈንድ ለግል ና ለህዝብ የሚዲያ ተቋማት የገንዘብ ድጋፍን ያደርጋል የተባለ ሲሆን፣ በተለይም ስራ ውጪ በመሆናቸው ገቢያቸው የተቋረጠ ጋዜጠኞችን መታደግ ላይ ይሰራል ተብሏል። የምክር ቤቱ የስራ አስፈጻሚ ኮሚቴ ምክትል ሰብሳቢ አቶ ታምራት ኃይሉ ባቀረቡት ጥናት በርካታ የሚዲያ ተቋማት በአሁኑ ወቅት በህትመት ወጪ መናር፣ በሳተላይት ክፍያ ውድነት እንዲሁም በሰራተኞች ደሞዝና የአስተዳደር ወጪ መናር ሳቢያ ዘለቄታቸው አጣብቂኝ ውስጥ ስለመግባት ተናግረዋል። አቶ ታምራት እንደገለጹት በሰለጠኑት ሀገራት የአንድ ሚዲያ መዘጋት እንደ አንድ ተቋም መዘጋት ሳይሆን በሚሊዮኖች ድምጽ መዘጋት ተደርጎ በመወሰዱ ሚዲያዎች የህዝብን ድምጽ ከማሰማት እንዳይታቀቡ ልዩ ልዩ ድጋፎችን፣ ማበረታታቻዎች ይደረጉላቸዋል። ለሌሎች ሀገራት የተቋቋሙ የሚዲያ ተቋቶች የሚዲያ ስራዎች እንዳይቋረጡ በማድረግ የጋዜጠኞችን ከስራ መባረር እንደሚያስቀርም ጠቅሰዋል። በዚህም መሰረት ፈንዱ የሚዲያዎችን ታማኝና አገለልተኛ መረጃ ለህዝብ የማድረስ ተግባር እንዲያጠናክሩ የገንዘብ ድጋፍን በማድረግ ህትመት ያቋረጡ ጋዜጠኞች ወደ ህትመት እንዲመለሱ እንዲሁም ከሳተላይት ላይ የወረዱ የቴሌቪዥን ጣቢያዎች ወደ አየር እንዲመለሱ ማድረግ አስፈላጊ ነው ብለዋል። የሚዲያ ፈንዱ በመንግስት በባለድርሻ አካላት ወይም በጋራ ትብብር ተቋቁሞ ሊተዳደር እንደሚችል የገለጹት አቶ ታምራት የሌሎች ሀገራትን ተሞክሮ በመጥቀስ አብራርተዋል። የፈንዱ የፋይናንስ ምንጮች የመንግስት፣ ዓለም አቀፍ ለጋሾች፣ የግል ዘርፉ እንዲሁም ሌሎች የገቢ ማስገኛ መንገዶችን ሊያካትቱ እንደሚችሉ በውይይቱ ላይ አብራርተዋል። የኢትዮ ቴሌኮም የኤሌክትሪክ መኪና ጣቢያዎች አገልግሎት ከጀመሩ ወዲህ ከ165 ሺህ በላይ ተሽከርካሪዎች አገልግሎት ማግኘታቸው ተገለጸ። ኢትዮ ቴሌኮም በሶስተኛው እጅግ ፈጣን የኤሌክትሪክ መኪና ቻርጅ ማድረጊያ ጣቢያ በአዲስ አበባ ከተማ ሰሚት ፍየል ቤት አካባቢ ስራ ማስጀመሩን ይፋ አድርጓል። ኩባንያው ቀደም ሲል ከቦሌ ወደ መገናኛ እንዲሁም ከመገናኛ ወደ ቦሌ በሚወስዱት ሁለት አቅጣጫ አውራ ጎዳናዎች ላይ የገነቡት ሁለት ጣቢያዎች አገልግሎት መስጠት ከጀመሩበት ከየካቲት 4 2017 ዓም ጀምሮ ጠቃሚ አስተዋጽኦ ማበረከታቸውን አስታውሷል። እነዚህ ጣቢያዎች አገልግሎት መስጠት ከጀመሩ ጊዜ አንስቶ ከ165 ሺህ በላይ ለሚሆኑ ኤሌክትሪክ ተሽከርካሪ አገልግሎት መስጠት የተቻለ ሲሆን ለዚህም አገልግሎት 4,349,764 ኪሎዋት የኤሌክትሪክ ኃይል ጥቅም ላይ መዋሉን ገልጸዋል። በሶስተኛው ጣቢያ ወደ ስራ መግባትም ኩባንያው ቀደም ሲል የገነባቸው ሁለት ጣቢያዎችን ጨምሮ በአጠቃላይ በአንድ ጊዜ ለ48 የኤሌክትሪክ መኪኖች አገልግሎት መስጠት የሚችልበትን አቅም መፍጠሩን አመላክቷል። ይህ ሶስተኛው ጣቢያ በአንድ ጊዜ እስከ 16 ተሽከርካሪዎችን ለማስተናገድ አቅም አለው ተብሏል። አዲሱ ጣቢያ በሰው ሰራሽ አስተውሎት ወይም በኤአይ የተደገፈ እና እጅግ የላቀ ቴክኖሎጂን የሚጠቀም ሲሆን በተለይም የአውሮፓ ስሪት ለሆኑ የኤሌክትሪክ ተሽከርካሪዎች ጭምር አገልግሎት መስጠት የሚያስችል አቅም እንዳለው ለማወቅ ተችሏል። በሰሜን ኢራቅ የሚገኘው የተፈጥሮ ጋዝ ማውጫ ስፍራ በድሮን ተመታ። በኢራቅ ኮርንሞር የተፈጥሮ ጋዝ ማውጫ ስፍራ ላይ የተፈጸመው የድሮን ጥቃት ተቋሙ ስራውን እንዲያቆም አስገድዶታል። በሰሜናዊው ኢራቅ የኩርዲሽ ክልል አብዛኛው ኃይል እንዲቋረጥ አድርጓል ሲሉም የአካባቢው መገናኛ ብዙሀን ዘግበውታል ጥቃቱ የተፈጸመው እሮብ ምሽት ላይ መሆኑን ሮይተርስ ዜና ወኪል ዘግቧል በርካታ የጋዝ ማከመቻ በመመታቱ ፍንዳታና ከፍተኛ የእሳት አደጋ መከሰቱን ኤጀንሲው ገልጿል በሰው ህይወት ላይ የደረሰ ጉዳት የለም የኢራቅ ማዕከላዊ ወታደራዊ አዛዥ የጋራ ዘመቻ ኮማንድ እንደገለጸው ጥቃቱ ትኩረቱ የክልሉን ደህንነትና ኢኮኖሚ ማናጋት ማስተጓጎል ይመስላል ብለዋል እንደ አካባቢው ባለስልጣናት ገልጻ ስምንት በመቶ የክልሉ የኤሌክትሪክ ኃይል ፍርግርግ ተጎድቷል። በዚህም የተነሳ ከፊል ራስ ገዝ ክልል የኤሌክትሪክ ኃይል መቋረጥም አስከትሏል። አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ለተያዝናችሁ ዜናዎች እነዚህ ነበሩ። መልካም ቆይታ።